ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። በሳምንቱ ውስጥ በኢትኬር የተከናወኑ አበይት ጉዳዮችን መለስ ብለን የምንቃኝበት የሰኞ ሚያዚያ 13 የበዓል ማግስት ኢትኬር ማለዳችን ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ማለዳውን በመምራት ቤዛ ይሽመልስ አብሬያችሁ ቆያለሁ። በቆይታችን የምንዳስሳቸውን ክንውኖች ተመልክተን እንመለስ። ኢትኬር የትንሣኤ በዓል ምክንያት በማድረግ ማዕድ ማጋራት አከናወነ። ኢቲኬር ተሳትፎ ሲያደርግበት የቆየው የፋሲካ ኤክስፖ ተጠናቀቀ። ኢቲኬር ፕላስ የዋዜማ ዝግጅቶች በታላላቅ ሊደር ተከናወነ። የትንሣኤ በዓል ዝግጅት በኢቲኬር ዋና መስሪያ ቤት ተከበረ። ቀዳሚ ወዳደረግ ነው ዜና እናልፋለን። ኢቲኬር ከሚያካሂዳቸው ሶሻል ኢንቨስትመንት ስራዎች ውስጥ በዓላትን አስታኮ በተለያዩ አካባቢዎች የሚያደርጋቸውን ማዕድ ማጋራት ተሳትፎች ይጠቀሳሉ። ከሰሞኑን የትንሳኤ በዓልን ምክንያት በማድረግ በዋና መስሪያ ቤቱ አቅራቢያ ለሚገኘው ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች የተለያዩ አይነትና የገንዘብ ድጋፎችን አድርጓል። ከነዚህም ድጋፎች መሀል የሆነው የኢትኬር ዋና መስሪያ ቤት በሚገኘው የየካ ክፍለ ከተማ ወረዳ ስምንት ለሚገኙ የህብረተሰብ ክፍሎች የተደረገው የትንሳኤ በዓል ማዕድ ማጋራት አንዱ ነው። ይህንን ድጋፍ የኢትኬር ኦፕሬሽን ክፍል ኃላፊ አቶ ናሆም ዘለቀ የየካ ክፍለ ከተማ ወረዳ ዜሮ ስምንት የህብረተሰብ ተሳትፎ ና በጎ ፍቃድ ማስተባበሪያ የጽህፈት ቤት ኃላፊ አቶ ጣሰው ሺመላሽ ያስረከቡ ሲሆን ይህንን ድጋፍ እንደ ከዚህ ቀደሙ ሁሉ በዓላትም ምክንያት በማድረግ ከሚደረጉ ድጋፎች በተጨማሪ በቋሚነት ድጋፍ የሚያስፈልጋቸውን የህብረተሰብ ክፍሎችን ለማገዝ እቅድ ይዞ እየሰራ እንደሚገኝ ተገልጿል። በኢትኬር ዋና መስሪያ ቤት የትንሣኤ በዓል ዋዜማ ተከበረ። ይህ ዝግጅት በድርጅቱ ዋና መስሪያ ቤት ሰራተኞች ና የማኔጅመንት አባላት በተገኙበት የተከናወነ ሲሆን በተለያየ የበዓል ጨዋታዎች፣ ውድድሮች ና የቡና ስነ ስርዓት ተከናውኖ አልፏል። ይህ ዝግጅት ከምርት አስተዋዋቂዎች ባለፈ የድርጅቱ ሰራተኞች ና ማኔጅመንት አባላት በማቀራረብ የቤተሰባዊነት ስሜት ለመፍጠር በማሰብ በአለም በጋራ ለማክበር በማሰብ የተከናወነ ሲሆን ዝግጅቱም በዳቦ መቁረስ ና በቡና ስነ ስርዓት ደማቅ ሆኖ አልፏል። በዚህ መርሀ ግብር ላይ የድርጅታችን መስራችና ባለቤት አቶ ማቴዎስ መባን ጨምሮ የዋና መስሪያ ቤት ና የሀያ ሁለት ቅርንጫፍ ቢሮ ሰራተኞች ተገኝተውበታል ኢትኬር ፕላስ በልዩ መርሀ ግብር የዋዜማ መሰናዶ ተከናወነ ባሳለፍ ነው ቅዳሜ በነበረው በዚህ መርሀ ግብር ላይ በዓልን ዋዜማ ምክንያት በማድረግ ከወትሮ ለየት ባለ አቀራረብ ይዘት የተከናወነው ይህ ዝግጅት የተለያዩ አዝናኝ ጥያቄዎች ከተሳታፊዎች ከታላላቅ መሪዎች የቀረቡ ሲሆን የተለያዩ አዝናኝ ጨዋታዎች፣ ሽልማት የሚያስገኙ ውድድሮች የተከናወኑ ሲሆን በዓልን ምክንያት በማድረግ የተለያዩ ስጦታዎች ለተሳታፊ ተበርክተዋል። በዚህም መርሃ ግብር የኢቲኬር ታላላቅ መሪዎች ተገኝተውበታል። ኢቲኬር ምርትና አገልግሎቶችን ለሕብረተሰብ ለማስተዋወቅ ተሳትፎ ሲያደርግበት የቆየው የፋሲካ ኤክስፖ ባሳለፍነው ቅዳሜ ማብቂያውን አድርጓል። ኢቲኬር ምርቶቹን የበለጠ ተደራሽ ለማድረግና ምርቶቹ ላይ ያለውን ግንዛቤ ለማሳደግ በማሰብ ላለፈው አንድ አመት በተከታታይ ባዛሮች ላይ ሲሳተፍ መቆየቱ ይታወቃል። በትላንትናው እለት የተከበረው የፋሲካ በዓል ምክንያት በማድረግም በተዘጋጀው ባዛር ላይ በተፈጥሮ መዋብ በልበ ሙሉነት መሸጥ በሚል መሪ ቃል ምርትና አገልግሎቱን ለተጠቃሚ ሲያስተዋወቅ ቆይቷል። በዚህ ባዛርም ምርቶቹን ለጎብኚዎች በማስተዋወቅ እጅግ ስኬታማና የታለመለትን ግብ መምታቱ ተገልጿል። በሳምንታዊ የኢቲኬር ማለዳችን የምንዳስሳቸው ጉዳዮች መሀል የሆነው የኢቲኬር ክልል ቅርንጫፎች የስራ እንቅስቃሴ ነው። በዚህ ሳምንትም ከአዲስ አበባ ውጪ የሚገኙ ቅርንጫፎች መካከል የባህር ዳርና የወልዲያ ቅርንጫፍ ስራ እንቅስቃሴን ተመልክተናል። ከቅርንጫፍ ቢሮዎች ተወካዮች ጋር ያደረግነውን ቆይታ ተከታትለን እንመለስ። ሰላም፣ እንዴት ነህ በቃሉ? ሰላም ደና። እንኳን ለትንሳኤ በዓል በሰላም አደረሰክ። እንኳን አብሮ አደረሰም። እንዴት ነው ሳምንታዊ የስራ እንቅስቃሴ፣ በባህር ዳር ምን ይመስላል? ኢቲኬር ባህር ዳር በባለፈው ሳምንት በጣም ብዙ ሽያጮች ያስተናገድንበት ሳምንት ነበረ። ስልጠናዎችን በተመለከተ ሁሌም ከሰኞ እስከ ቅዳሜ የምርትና ድነት ገለጻ ቢወት የተሰጡ ይገኛል። እንዲሁም በቸርኪን የተዘጋጀው የናንቲ ደንስ ስልጠና በሚገባ እየተሰጠ ነው። ብዙ ቼልሶችንም እያመጣ ይገኛል። እንደ ባህር ዳር ይህን ይመስል ነበር ባህር ዳር ሳምንት ነው ብዙ ሽያጮችን ያስተናገርንበት ሳምንት ነው። ምናልባት ትናንትናና ዛሬ ነው ትንሽ ቀጠዝ ያለ ነው። በጣም ቆንጆ የነበረበት ሳምንት ነው። በጣም አሪፍ ነው። ሲጣናዎችም ተቋርጠው አያውቅም። ቆንጆ ነበረ በጣም እናመሰግናለን። በቃሉ መልካም በዓል ይሆንላችሁ። በድጋሚ ሰላም፣ ሀብታም እንዴት ነሽ? እግዚአብሔር ይመስገን፣ ሰላም ነው። ደህና እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እንዴት ነበረ ሳምንታዊ የስራ እንቅስቃሴ፣ ሳምንቱ ምን ይመስል ነበር? አሪፍ ነው፣ እግዜር ይመስገን። እንቅስቃሴው አሁን ላይ አሪፍ ነው፣ ደስ ይላል። ደህና እየተጠናከረ ነው፣ ስልጠናውም እየተካሄደ ነው። ሁሉም ፕሮሞተሮችም እየበረቱ ነው፣ ሁሉም አሪፍ ነው። እስካሁን ብሎክ ያለ ስልጠና አለ ቅዳሜ ያው ቅዳሜ ቅዳሜ ስታይም አለ አሪፍ ነው። እና ያው የራሳቸው ደግሞ በግል ያው አላቸው ስልጠና ይሰጣሉ። አሪፍ ነው። ድሮ ሙልት እንዳለ ነው የሚሆን በጣም ደስ ይላል። እንግዲህ በድጋሚ መልካም በዓል ይሆንላችሁ። መልካም የስራ ሳምንት። እሺ፣ እናመሰግናለን። እሺ ተመልካቾቻችን ኢቲኬር በሳምንቱ እንዴት አለፈ የሚለውን አበይት ጉዳዮች መለስ ብለን የምንቃኝበት ሳምንታዊ የኢቲኬር ማለዳችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት እስክንገናኝ ለመላው የኢቲኬር ምርት አስተዋዋቂዎች መልካም የስራ ሳምንት ይሆንላችሁ። ከኢቲኬር ማለዳ ጋር ቤዛ ይሽ መልስ አብሬያችሁ ነበርኩ። መልካም በዓል፣ መልካም ሳምንት።